እስቲ ሞባይሉ እስቲ አንቺ ወንድ ከሆንሽ ማለት ነው። እኔ ይኸው ኪዳነ ምህረትን ኪዳነ ቃልዋን እምላለሁ። ወንድ ከሆንሽ አሳየኝ፣ በስንት ቀን እንዳቆመ አሳየኝ በይው። እኔ መሰይ ይደርግልሻለሁ። ማርያም፣ የእኔ ፍቅር ዜድዬ፣ እኔ ያልገባሽ ነገር አለ። አንቺ የእኔ ፍቅር አትለኝ አቦ፣ እኔ ሴት ነኝ፣ የኔ ፍቅር እንዳትኝ ከአሁን በኋላ። እሰይ ምንም ለማለት ፈልገሽ ነው። ማርያም ሴት አለ ሀቢብ እዛ ቁጭ ሁሉ የኔ ፍቅር የምለው ቆንጆ እኔ ሀቅ ስትናንች ለምን አትታይም? በቃ እኔ ትቼ እኔ እኔ አመንኩኝ አይደለ ሰ ያስወጣሽ ኔ ማንችኮ ምስጊን ነሽ ዝም ብለሽ አውሪ ተቀደጅሽ ዝም ብለሽ አንተ ጭራሽ የዱባይ ሴቶች አይነፉም። እመቤት የምስክሬ ናት። የዱባይ ሴቶች እኮ አይነፉም አላት። ጀበና ይዘሽ ቡና እየጠጣሽ ቢሆን አንደኛ ዳነቃጀበና ብቻ ጎደለሽ አላልኩም ወላ በል እትዬ ዙሪያሽ፣ አላልኩም ወላ በል እትዬ ዙሪያሽ የሚባለው እንኪ እናቴ ትሙት ማለት ነው። ማዘር ትሙት። እስኪ አላልኩም ወላ በል አይነፉም፣ እዚ ያሉ አይነፉም። አላልኩም በል ኪዳነ ምረትን ብለዋል። እዚህ ያሉ ዱባይ ያሉ አይሉ ማለት ፊት ይሄንን ያለው እኮ ምን ዝማን እኮ ነው አይቼው ያለው እኮ ትናንትና በአስራ አራት በአስራ አራት ማለት ነው በአስራ አራት ለምንድን ነው የጠፋሽው? አልደወልሽም። ማለት ለምን አላገርሽም? ካናት ካሳየውሽ ታምኛለሽ። ግን እሱ ላይ የሚለው የአስራ አራት ያለፈው ወር ነው ያለፈው ወር። አንተ ፌብራሪ ሲስተሪ አመት አመት አታቂም እንዴ አታቂም ፌብራሪ የሚጻፍ አሁን ዛሬ አሁን ያለ ነው። ምንድን ነው የሚባለው? ዛሬ ምንድን ነው የሚባለው? ቶሎ ቶሎ ብላ ሰዓት የለህም አሁን ዛሬ ውዴ ሌላ መንገድ ማርች ነው ያለው

ነው። አንተ እሱን በገዛ መኪና እሟልኩ ወይም ባህር ውስጥ እሱ የሰው ህይወት እንድታጠፊ አልፈልግም። እናቴን ነው የምልሻለው። አንበሳ ትቀጫለች ከነ ልጁ እኔ እኔ ቀጣለሁ። አንተ እስኪ ዝም በል አቦ አክሊሉ ዝም በል። ይኸው ወላሂ አንድ ሺህ ዘጠኝ መቶ ሰው አለ። ታዘውኝ። እኔ ትናንትና ያች ልጅ አውርቼዋት ከሆነ አንበሳ ነገ አውርድልሻለሁ። ወላሂ ይኸው ታዘውኝ። ወላሂ ይኸው ታዘውኝ። ታዘውኝ። እቺ እኔ ትናንትና ያች ልጅ ካወራኋትኝ አንበሳ አውርድልሻለሁ። ወላሂ ዜዶ አራቦ አንተ እኮ አክሊሉ ቢመጣ ኳ አሁን ለአንተ አክሊሉ ይቦንሳል። አክሊሉ የማይላብ ናልኝ አባቴ፣ ዛሬ ስለ እውነት ነው የምናወራው። አክሊሉም ሰው ነው፣ እሱም ሰው ነው። ሰው ከሰው አናስተናንበ ቀድም ስለሳመሽ ነው። አንቺ ማነ ደግሞ የሳምኝ? አሁን ደግሞ በዚህ መጣል። አክሊሉ ማርያምን ስሞሻል። አክሊሉ እሱ እራሱ ነው እንደ ፌክ አካውንት እኮ ነው ማሬ። እስኪ ገብርኤል በይ ማለት እራሱ ነው። ግን የሳምኝ የምትለ ገብርኤልን እሱ አይደለም በይ እንኳን ሳመት ስሙ አክሊሉ ይላል። በጊፍት ቆ የምትለውን ስሙኝ ስሚያለው። ግን ወንድም ማስገባ ሰርቀሽ ታስገባያለች፣ ወንድ እኮ ነው ራሱን የቀበሮ ትሻለኛለች የኔ ፍቅር ይህች ማም ብሎ ወደ ታች ይወጣል። ይድፋው በቃ ው እስኪ ባንገቱ ወደ ጡት አይ ያስደርጎብቻል። እኔ እንደዚህ ነው። የሆነ ጊዜ ማርያም እንዳትበይ ቴንሽን ይሆንብኛል። የምር ይመጣል። ዛሬ እንደው ዛሬ ይሄ ሰምቶ ፈስ በፈስ ካልፈስ እንዲሁ ፋስ ለቆብኝ እኔ ሰርቻለሁ አባቴ

ማ በልጄማ፣ ቀልድ የለም እንዴ? ትናንትና ራሱ ስልክ አታውሪ፣ አብረን ስ የማንንም ስልክ አታንሺ ብሎኝ ነበር። ልክ ልጄ ሲደውል ግን እኔ ያነሳሁኝ። እሱ ራሱ አስተዋወቋቸው እኮ ማሬ

ዛሬ ታስቡ ያለች ፋሲካና ረጁ እናንተ ግን ተስፋ አትቆርጡም፣ የምትገርሙ ሰው ናችሁ ዛሬ ል

ያደረግም መንፈስ ቆይማ ታረቃችሁ እንዴ? ለምን ታረቅሻት? እቺ እቺ ወደል እያሉ ነው። ወደል ደግሞ ወደ ላሉ ቅድም እዚህ ጋር እየመጡ ምን ይሉኛል? አንቺ ዝሆን ይሉኛል። ከላይ ላይ እረፉ፣ ወደ ልትኛለን ዝሆን በርሜል ሱሀዘ እረፉ፣ አትናቃቁኝ፣ በህግ አምላክ ውሽቲ ቡለኳረኩ እኔ ደግሞ ወደዛ ውሽቲ ቡለኳረኩ ው ሸው የታረሰ በሌላው ሲታይ ወደ ልምማት ነው። ወደ ልኮ ማለት አህያ ነው። ማሮች ሞዴል ወደላ ነው። ሱፐርማርኬት ከነች ነው።

አልሰድበውም የእኔ ፍቅር፣ ስልኩን አልሽልኝ ነው ማሬ። ስልኩንም ከየት ስልኩ ምን ይሰራልሻል? እንዲሁ ስትገናኙ ሰላም ሰላም ተባባሉ። የት ጠፋብኝ? ዋ አላልኩሽም? ስልሻለሁ ልጁ ኑሮ

ሲጋ እእኔ አንድ አንድ ነገር ልንገራችሁ። ማርያምን ማርያምን እንምልሻለሁ፣ ለቅሶ ነው። እህቷ ሙት እህቷ ሙት ቀብር ነው፣ ጠዋት ቀብር ነው እና ሁላችን ገር ነው ነው እኔ ቁጭ የ ቁጭ

አዎ እነ ሙባረክ ምሰማ ምናምን አዎ። አንቺ አብራሽ ምትጫወቺ ነው። አዎ ዜዲ ይተወረሽ አምነሽ የለም እንዴ? አይደለም እንዴ? ማሪ መልሲ፣ ነው የኔ ፍቅር

ወገቡን ቁርጥልሽ ነበር ብዬ ነው ደና ርጌ ፈር ሀቢብ ሰላም ብሎሻለ። ሪም ሰላም በይልኝ። ይሄ ነገር እንዴት ነው? ምላሽ አለ ቤት አመጣም እንዴ? ምን ሆነህ ነው? ምን ሆነህ? አይ ገና ጆይን ያለ አልጻፈም። ውዴ፣ ሪ ገዛ ብያላቅም። ከእኔ ካልገዛ ወርቅ አይደለም ብያላቅም ግን

አንድ ላይ ወር ከስራ ከሳምንታችን በአንድ ወር ከሳምንታችን ወይኔ ግን የሚመስል የአምስት አመት ፍቅር ነው። ማሪ የአምስት በአንድ ወር ከሳምንት ቀን እንደዚህ ከሆናችሁ በአምስት አመታችሁ ምን ልትሆን ነው እንደምትል ሳልኩት። ቃጀል ነው፣ ሰው ያለልሽ ቃጀል ነው። ጸጉሯን ሹሩባዋን እንደዚህ ስታረግ ነው የሚቀርጻት ሰውዬው። ማሪ የማይቀርጻት ጉዳለ እንዴ እሷስ አትንኩብኝ አትናገሩብኝ ነው። የዛሬ አምስት አመት ይሆናል ይህ ፍቅር። የዛሬ አምስት አመት ምን ሊሆን እንደሚችል ሳሉ የዛሬ አምስት አመት የሁለት ልጆች እናት የዛሬ አመት የሁለት ማሪ፣ እኔ የዛሬ አምስት አመት አሜሪካን ነኝ እየተማርኩ። እንዴ የምን ልጅ ነው ይመችሽ። እኔ ግን ወላሂ ፋሲካ፣ ይሄ ሀቅ ይሄ ቀልድ ምናምን አይደለም። ላን በጣም ነው ምወደላት እኔ ምስት የዛሬ አምስት አመት ሎይኒ ያጠናሁኝ ነው ጠበቃ የመሆን የምን ባል እና ጊዜ ሳይሆን፣ ይሄ ፍቅር ከሆነ የእውነተኛ ፍቅር ለምን አይጠብቀኝ ሮሚዮ እና ጁሌት ስንት

አሞተ ኮስታራ አሁን ብለው አለጀሪምበዩው አንቺ ያሪን ስላላየሽው፣ በጣም ኃይለኛ እና ኮስታራ ነው። ያው እሱ እውነት ከዛ ሀቢቢ ሀቢቢ እየያለች እዚህ ቲክቶክ ላይ የምትፈልገው፣ ከሀቢብ ጋር ቁጭ ብለሽ ቲክቶክ መጎርጎር አይፈቀድም፣ አይወድም። ቲክቶክ መጎርጎር፣ ስልክ ማየት፣ የሆነ ነገር የሆነ ቦታ ስንሄድ ምናምን ካሜራ መቅረጽ አይወድም። የሆነ ካሜራ ላይ ኖ እኔ ሁሌ ሳየው እሱ ነው ረጁ አስታርቂን ፓዚጋ ቦላቀችኝ ሚለው ጋቦለቀችኝ አስታርቄኝ ሁሌ ላወዳት እኮ ኖ ረጁ ታስታርቀናለች እኮ ው ግን አሁን አሞተ ኮስተራ መሆን አለበት። ወንድም የእህትነት ምክሪ ነው። እኔ ባል አሞተ ኮስተራ ነው እኮ ስተርር ምልክበት ባቢ ምኝ እያለች ትመጣለች። ሪም ዛሬ በዜድ ተቀየረች። እኔ ራሱ እኮ ግራ ገባኝ። አምላክ ዜድ ት ለሪም አሁን እኔ ወንድሜ እያሳዘነኝ ነው። ወንድሜ ያሳዘነኛል ሲንከራተት። ወይኔ ኔ ወንድም በጣም ያሳዝነኛል። ለምን ያሳዝነኛል አትይም? ፋሲካ ቦለከች ራጁ ፋሲካ ቦለከች እያል ይመጣል። ትታችኋለሽ ከዛ በሁለተኛ ቀንም እኔ ሮሮ ልክ ለረጁ ምን ሰራሽ ብዬ ስመጣ

እኔ አሁን የኦዲሽን ገርሽ እኔ አሁን ለወንድሜ ምክር እያስተላለፍኩ ነው፣ ለእናንተ አይደለም። ከዚ አሁን ዲሽ አኪሸት ኦቨር ኮንፊደንስ አላት። ኦቨር ኮንፊደንስ ማለት ገና የዛሬ አምስት አመት አለች። የዛሬ አምስት አመት ሎየር የማጥናት እቅድ አላት። ይሄ ኦቨር ኮንፊደንስ ምናምን ሳይሆን ይሄ እቅዴ ነው ግቤ ነው። እኔ ግባ አለኝ። የዛሬ አምስት አመት ግዴታ ጠበቅ እናቴን አሜሪካ ሄጄ እማራለሁ ቢሮ እከፍታለሁ፣ እሰራለሁ። ከዚህ በኋላ ማግባት ላይ ችግር የለብኝ፣ ማገባ ነው ወልጋል። እየተማርኩኝ ነው። እሺ ያኔ በቃ አንድ ሰባት ዓመት ስምንት ዓመት ይፈልጋል። ለዚህ ፕሮሰስ ለዚህ ፕሮሰስ ስምንት ዓመት ስምንት ዓመት አሁን ፋሲካን አስበሽዋል። ሀቢም ሀቢም ቀረጽቶ ሳመት ሆንሽ ነው። ምን አገባሽ ታዲያ? ኢትዮጵያ ላይ በሰባ አራት እኮ በማሽን ታስቦም ቢሆን ወልዳለሁ። ምን ጨነቃሽ? ቀናሽ? አንዳ ቀልድ ነው እና ማለት ነው የእውነታውን ሀሳብሽ ነው። ሄደች ሀሳቢ አይደለም፣ ማሪ አላማዬ ነው ወላይ ወይ አባቴ እርግጠኛ ነኝ ዘጠና ዘጠኝ ፐርሰንት ፐርሰንቴጅ እማራለሁ፣ እመረቃለሁ፣ ኢትዮጵያ ላይ ከፍታለሁ፣ እሰራለሁ። ስድስት አስራ ሁለት ሲደመር ስድስት አስራ ስምንት ይመጣል። ማሬ ይመችሽ። የገጠሯ ማኛ ስድስት ሲደመር ስድስት አስራ ሁለት። እኔ አሁን ምንኛ ምንኛ ገለ ታያለሽ። እዛ ነው እኮ ጋይ የእርጅና እንዳይገጥመኝ ነው መድኃኒት የገዛሁት። እሺ መድኃኒት ቆዳዬ እንዳይደክም አላማዬን ሳላሳ እድሜ እዛ አይደርስም፣ ግን ቆዳዬ ብዙ ጊዜ ስለተጎዳው እንዳያረጅብኝ መድኃኒት እኖጣለሁ። ካለማይንትን እንዳይልኝ ኳሲ ለምን ጂም አትጀምሪም? ዩ አሁን ልጀምር ነው። ቆይ ከክላስ ጋር ልመች ብሎኝ ነው። አሁን ክላሴ ልክ ስጨርስ ቀጥታ ጂም ሴት ነመሆ ነው። ከዛ ደግሞ እንትን እኔ ከሀቢብ ጋር ተነጋግረናል። ቱርክ ሄደን ግንባራችንን እናሰራለን ማሰራት እንሰራለን። ወይኔ ሀቢብ ወንድሜ፣ ለእሱ ብለሽ አይደል እንደዚህ ለምንጀሮ መለስ ካለ ምንም ችግር የሉ። ይህን በነገራችን ላይ በጣም ልጅ ነው ታኪያልሽ፣ በጣም ልጅ ነው። ግንባሩ ከገብቶበት እኮ ነው ትልቅ ሰው የመሰለው። ግንባሩ ማቸጋትአለ ካለ አለኝ፣ ማሬ አለኝ እንደ አንቺ ግንባራን ጉባተም ስትቆም ነው ተረጋግ፣ ይሄ ነኝ እየነዳ ነው። አንቺ ረግል ሰው ማንም ግን ምንም ብሎ ኪሎ የተሳደበ ምናምን ነው? አይ እኔኝ አትሳደብም። ቪዲዮ ቁም ነገር ቁም ነገር። ወይ ፋሲካ፣ እኔ አሁን የዛሬ አመት ምንድን ነው አላማሽ? አንድ ሁለት መንታ ወልጄ ሁለት መንታዎች ይዤ እነሱን እያጠባው ወርቄን እየሸጥኩኝ ምናምን፣ ከዛ አንድ ደግሞ በሚጠጥለነት አንድ፣ ከዛ የዛሬ ሁለት ዓመትም እንደዚህ አንድ ደግሞ አለው። ከዛ አንድ አምስት ልጅ ማርባት ነው እንዴ? ሁለት ይበቃሻል። ዋቱ ብዙ ዘመኑ ተወዷል። ጉድ። አዎ እኔ አምስት ልጅ ነው የምፈልገው። በቃ ምንድን ነው ቺዱን ያንዶን አትሞላም። አንድ አምስት ወለድ ወለድ አድርጌበት ፈርታ አርጌልኝና ግን እኔ አንድ ኮመንት ልስጥሽ አንቺ እንደሰጠሽኝ አዎ ዱኒያት ሞላም ተብሎ ግን ዝም ብሎ መውለድ የለም ቢያንስ አንድ ልጅ ከወለድሽ ለአንድ ልጅ ቤት ግድ ነው ቤት ገዝተሽ ሰርተሽ ከዛ ሌላ ልጅ ውለጅ ለምን መጫናለ እኔ ለልጆች የምሰጠው እውቀት ነው ማሬ ቤት ገዝቼ ምናምን አልሰጣቸውም አሁን ልጄ እስከሚባለው እስከ ጥግ ድረስ ደሜን ከፍዬ አስተምሯለሁ አስተምሯለሁ ስተምለሁ ደም ከፍያ አስተምረውና አረ የሆነ ሰው